በጣም የሚገርም ድንቅ ጥበብ ነገራችኋለሁ። ሰዎችን በጣም እያስጨነቀና እያስቸገረ ያለ የብዙ ሰዎች ችግር ሰለባ የሆኑበት በጣም ሰዎችን እያስጨነቀ ያለ በሕክምናም በምንም ሊያገኙት ያልቻሉ የሰዎች ችግር የሆነ ትዳር እያፋታ እየበጠበጠ ያለ አንድ ነገር አለ። ስለሱ መፍትሄ ከፈለጉ ለችግሮ፣ እንግዲያውስ መፍትሄ እነሆ የሚዶ ዘንቅር ብላል እና የሚዶ ያዩ ሼር፣ ላይክ፣ ሰብስክራይብ አድርገው ይጠቀሙ። ለችግሮ መፍትሄ ያየ ማለት ነው። ስለዚህ ለዚህ ለችግሮ በጣም ቀላል የሆነ በአካባቢ ከሚያገኙ ነገሮች ምንም መሄድ መሮጥ ሳያስፈልጋችሁ የሚዶ ብቻ አይታችሁ ራሳችሁ ከቤታችሁ ተክላችሁ ምስ

እነዚህን ማለት ነው ሽንኩርትን ዝንጅብሉን እና ነጭ ሽንኩርትን ከከተፉ በኋላ ድስት ውስጥ በማድረግ ውሃ ይጨምራሉ። ከጨመሩ በኋላ አስር ደቂቃ ያህል ቢያንስ ያፈሉታል። ካፈሉት በኋላ በደንብ ፍራጥለው ቢያንስ መቶ ሚሊ ሊትር ሚሊሊትር ወይም በ የአንድ ሊትር ወተት አንድ አስር ሚሆን ያህል ጧትና ማታ ለአንድ ሳምንት ያህል ለመቋረ ቢጠጡ ማለት ነው ፍቱን የሆነ እንዚያል መፍሳሽ ችግሮ ይቀረፍለታል ማለት ነው። ይህንን የባህል ለ ሕክምና ተጠቅመው ችግሮን ይቀርፉ ማለት ነው። ሸር ላይክ፣ ሰብስክራይብ ማድረጉ እንዳይዘንጉ እንላለን። መልካም የሙከራ ጊዜ እንላለን። ሞክረው ያመሰግኑታል። ቢሯችን ግን ላይክ፣ ሰብስክራይብ እና ሸር ማድረጉ እንዳይዘንጉ እንላለን።